ግሉታቴዮን ነጭነት ሴረም ጁዋቴችየን ምሄተኒንግ ሴርየም። ሀሎ! ለግሉታቲዮን ነጭነት ሴረም ፍላጎት ካለህ ብቻህን አይደለህም። አንዳንድ ሴረም ቆዳን እንደሚያቀልል የሚናገሩት ግሉታቲዮን ኃይለኛ አንቲኦክሲዳንት በመሆኑ ብዙ ሰዎች በኢትዮጵያ ውስጥ የበለጠ ብሩህ እና የበለጠ የቆዳ ቀለም ይፈልጋሉ። ቆዳን የሚያቀልል ሴረም ውጤታማነት ላይ የተደረገ ጥናት በመካሄድ ላይ ነው፣ ውጤቱም በግለሰቦች መካከል በስፋት ይለያያል። ለአንድ ሰው የሚሰራው ለሌላው ላይሰራ ይችላል። የግሉታቲዮን ነጭ የሴረም ጥቅሞች። ማስተር አንቲኦክሲዳንት በመባል የሚታወቀው ግሉታቲዮን እንደ ቫይታሚን ሲ ያሉ አንቲኦክሲደንትኖችን ያሻሽላል። ሜላኒን ምርትን በመከልከል የተፈጥሮ የቆዳ ብርሃን ለማግኘት ይረዳል እና ለቆዳ ጤንነት አስፈላጊ ነው። የቆዳ ቀለምን የሚቀይሩ አዳዲስ የቆዳ እንክብካቤ ምርቶችን መጠቀም እንደ ብስጭት፣ አለርጂ ወይም ለፀሐይ ብርሃን የመጋለጥ ዕድልን ይጨምራል፣ በተለይም በኢትዮጵያ ፀሐያማ የአየር ጠባይ። ማንኛውንም የግሉታቲዮን ነጭነት ሴረም ከመሞከሩ በፊት የቆዳውን አይነት እና ማናቸውንም መሰረታዊ ሁኔታዎች መረዳት በጣም አስፈላጊ ነው። ራስን ማከም አንዳንድ ጊዜ ከጥሩ የበለጠ ጉዳት ሊያስከትል ይችላል። ለግል የተበጁ ምክሮች በኢትዮጵያ የቆዳ ሐኪም ያማክሩ፣ ደህንነታቸው የተጠበቀ እና ውጤታማ ህክምናዎችን ያማክሩ። የቆዳው ጤንነት አስፈላጊ ነው። ለተሻለ ውጤት የባለሙያ መመሪያ ይፈልጉ።